ሰዎችን እንግዲህ በጭንቅላታችን ውስጥ ከሚገኙት አንደኛው የስሜት አካላችን ነው። በዋነኛነት ጆሮችን ለመስማት የምንጠቀምበት እንዲሁም ከመስማት በተጨማሪ የሰውነታችንን ባላንስ የሚጠብቅ አካል የያዘ በጭንቅላት አጥንት ውስጥ የተከበበ በጣም ውስብስብ አካል ነው ጆሮ። ከዛ በተጨማሪ የሰውነታችንን ከሌሎች አካል ጋር አንድ ላይ በመሆን ባላንስ የሚጠብቅ አካልን የያዘ የውስጠኛው የጆሮ ክፍል ነው። እነዚህ ናቸው እንግዲህ ሶስቱ፣ የውጨኛው፣ የመካከለኛው እና የውስጠኛው ብለን እንከፍላቸዋለን ማለት ነው። ጆሮአችንን በቀላሉ የጆሮ ኢንፌክሽን በጣም የተለመደ የጆሮ የህመም አይነት ነው። ጆሮአችንን ከሚያጠቁ የጆሮ ህመሞች ውስጥ በብዛት የሚታይ የጆሮ ህመም ነው። የዓለም የጤና ድርጅት በቅርብ ያወጣው ሪፖርት አለ። በዓለም ላይ በአሁኑ ሰዓት በትንሹ ዓለም ላይ ካለው የህዝብ ውስጥ 1.5 ቢሊዮን የሚሆነው ህዝብ የመስማት ችግር አለበት ተብሎ ሪፖርት ወጥቷል በቅርቡ። ይህም በአጠቃላይ ስናየው ከህዝቡ አንጻር ምናልባት ከ15 እስከ 20 ፐርሰንት የሚሆነው የዓለም ህዝብ መጠነኛ ይሁን መካከለኛ ወይም ከፍተኛ የመስማት ችግርን አለው ተብሎ ሪፖርት ተደርጓል በቅርብ ጊዜ ከዚህ ውስጥ በብዛት በብዛት የሚታየው የጆሮ ወይም ደግሞ ለዚህ ለመስማት ችግር ዋነኛው ምክንያት የጆሮ ኢንፌክሽን ነው የተለመደው የጆሮ ምልክት የጆሮ ህመም ልጆች የጆሮ ኢንፌክሽን ሲኖራቸው ጆሮቸውን ያማቸዋል። አንድ አመት በታች የሆኑ ልጆች ያንን መግለጽ ስለማይችሉ፣ በትክክል አመመኝ ብለው ማስረዳት ስለማይችሉ ምንድን ነው ምልክቱ? ጆሮቸውን ይጎትታሉ፣ ወይም ጸጉራቸውን፣ ጭንቅላታቸውን ይጎትታሉ፣ ይነካካሉ፣ ይጎትታሉ፣ ይነጫነጫሉ። በጣም ከፍተኛ መነጫ ነጭ፣ ትኩሳት ከፍተኛ የሆነ ትኩሳት ይኖራቸዋል። የምግብ ፍላጎታቸው ይቀንሳል። አልፎም ምናልባት አንዳንድ ልጆች ላይ ተቅማጥ ትውከት ሊያመጣ ይችላል። በዛ መሀል ሕክምናውን ካላገኙ ጆሮቸው ፈሳሽ ማምጣት ይጀምራል። ከጆሮ የሚወጣ ፈሳሽ ሊኖር ይችላል። ከአንድ አመት በላይ የሆኑ ልጆች ምናልባት አመመኝ ብለው ሊገልጹ ይችላሉ። ተመሳሳይ ምልክት የመነጫ ነጭ ነገር ትኩሳት ሊኖራቸው ይችላል። እንዲሁ አንድ ቀን ሁለት ቀን ከቆየ በኋላ ጆሮቸው ፈሳሽ ማሳየት ይችላል። ብዙ ጊዜ ጆሮ ሕመም የሚከሰተው ማታ በሚተኙበት ጊዜ ነው። የራሱ ምክንያት አለው። ስለዚህ እነዚህ ምልክቶች ያላቸው ልጆች በተለይ ጉንፋንን ተከትሎ የመጣ የጆሮ ህመም፣ ቀጥሎም ከፍተኛ የሆነ ህመም፣ በኋላ ላይ የጆሮ ፈሳሽ የሚከሰት ከሆነ ወላጆች ይህንን ተረድተው የጆሮ ኢንፌክሽን ሊሆን ስለሚችል ቶሎ ወደ አቅራቢያቸው ያለው የጤና ተቋም ሄደው ህክምናውን ማግኘት አለባቸው። ልጆች ለጆሮ ኢንፌክሽን የተጋለጡ ናቸው። ይሄ ማንከላከላቸው የምንችላቸው አሉ። ከእሱ ብንጀምር ጀምር በተፈጥሮ ልጆች ያልበሰለ ወይም ደግሞ በደንብ ያላደገ የተፈጥሮ የመከላከል አደጋ ለዚህ ነገር ያጋልጣቸዋል። ስለዚህ ልጆች በተፈጥሯቸው ለጆሮ ኢንፌክሽን የተጋለጡ ናቸው። ሌሎቹ ያው ይሄ ጄኔቲክስ የምንላቸው በዘረመል ምክንያት የሚከሰቱ ነገሮች አሉ። ሌሎቹ ከአፈጣጠር ችግር ለምሳሌ በብዛት ከጆሮ ኢንፌክሽን ጋር መጠቀስ ያለበት የላንቃ መሰንጠቅ ይዘው የሚወለዱ ልጆች ለጆሮ ኢንፌክሽን በጣም በከፍተኛ ሁኔታ የተጋለጡ ናቸው። የታወቀ ነገር ነው። ይሄ የአይምሮ የእድገት ውስንነት ለምሳሌ ዳውን ሲንድረም የምንላቸው እንደዚህ አይነት ችግር ይዘው የተወለዱ ልጆች ለእንደዚህ አይነት ነገር የተጋለጡ ናቸው። ስለዚህ እነዚህ በተፈጥሮ የሚከሰቱ እኛ ልናስወግዳቸው የማንችላቸው ለጆሮ ኢንፌክሽን የሚያጋልጡ ናቸው። በዋነኛነት ግን መታወቅ ያለበት አቮይዴብል የምንላቸው ልናስወግዳቸው የምንችላቸው የጆሮ ኢንፌክሽንን ሊያመጡ ወይም ሊያጋልጡ የሚችሉ ምክንያቶች አሉ። ከእነዚህ ውስጥ የመጀመሪያው ጡት አለማጥባት ለጆሮ ኢንፌክሽን በከፍተኛ ሁኔታ ያጋልጣል። ከቀላሉ ስንጀም ሌላኛው ለጆሮ ኢንፌክሽን የሚያጋለጠው ከዚህ ጋር ተያይዞ ጡጦ ማጥባት ነው። ስለዚህ በተለይ አሁንም የመጀመሪያው ስድስት ወር ጡት የሚጠቡ ከሆነ ጡጦ አይሰጣቸውም፣ ጡት ብቻ። ስለዚህ ጡት የማይጠቡ ልጆች ጡጦ ይሰጣቸዋል። ጡጦ የሚጠቡ ልጆች ደግሞ ለጆሮ ኢንፌክሽን የተጋለጡ ናቸው። ሌላኛው ክትባት የማይወስዱ ልጆች ወይ አሁን ለምሳሌ በእኛ ሀገር ያለው የናሽናል የክትባት ፕሮግራም ውስጥ ለጆሮ ኢንፌክሽን የሚያጋልጡ ባክቴሪያዎችን የሚከላከል ክትባት ተካቷል፣ የተካተተበት ነው። እነዚህን የማይወስዱ ልጆች ለዚህ ነገር የተጋለጡ ናቸው። ሌላኛው አሁንም መታወቅ ያለበት ፓሲቭ ስሞኪንግ የምንለው ይሄ በደንብ በጥናት የተረጋገጠ በብዛት የታወቀ የጆሮ ኢንፌክሽንን ሊያመጣ የሚችል ነው። ቤተሰብ ወይም ደግሞ እዛ አካባቢ ሲጋራ የሚያጨስ ሰው ካለ ልጆች ጭሱ ሊያገኛቸው ስለሚችል ለጆሮ ኢንፌክሽን በከፍተኛ ሁኔታ የተጋለጡ ናቸው። ሌላኛው በመታወቅ ያለበት አሁንም መጠቀስ ያለበት ህጻናት ማቆያ ውስጥ የሚቆዩ ልጆች ቤት ከሚቆዩት ይልቅ በጣም በከፍተኛ ሁኔታ ለጆሮ ኢንፌክሽን የተጋለጡ ናቸው። የጆሮ ኢንፌክሽን የትኛውንም እድሜ ሊያጠቃ ይችላል፣ ግን በብዛት ልጆች በተለይ ደግሞ እድሜያቸው ከእስከ ሁለት ዓመት የሆኑ ልጆችን በብዛት የሚያጠቃው፣ ይሄ የራሱ ምክንያት አለው። አንደኛው ምክንያት ቅድም ጠቅሰናል፣ በተፈጥሮ ልጆች የኢሚኒቲያቸው ወይም ብሽታ የመከላከል አቅማቸው ያልበሰለና በደንብ ያላደገ ገና በማደግ ላይ ያለ ስለሆነ በዛ አጋጣሚ ለዚህ ኢንፌክሽን ይጋለጣሉ። አንዱ በብዛት የሚጠቃው አካላቸው ጆሮቸው ነው። ስለዚህ የጆሮ ኢንፌክሽን ከኢሚኒቲ ጋር ይገናኛል። ልጆች ላይ ይሄ ተፈጥሮዊ ነው። መጀመሪያ ልጆችን ጡት ማጥባት ኤክስክሉሲቭ ብረስ ፊዲንግ በተለይ መጀመሪያውን ስድስት ወር ጡት ብቻ እንዲጠቡ ማድረግ፣ በተቻለ አቅም በጡጦ አለማጥባት፣ ጡጦ አለመስጠት። ጡጦውንም በምንሰጥበት ጊዜ ተኝተውና አፋቸው ውስጥ ጨምረን እኛ የምናጠባቸው አይነት መንገድ አይመከርም። ከጠቡም ራሳቸው ጡጦውን ይዘው እንዲጠቡ ነው የሚመከረው፣ ያ በራሱ ለዛ ነገር ስለሚያጋልጣቸው። ሌላኛው ያው የአካባቢ ንጽህናን መጠበቅ፣ የግል ንጽህናን መጠበቅ፣ የአመጋገብ ሁኔታን ማስተካከል፣ የአኗኗር ሁኔታን ማስተካከል፣ በአካባቢው ላይ ሲጋራ የሚያጨሱ ቤተሰቦች ካሉ ከዚህ እንዲጠነቀቁ ከዚህ እንዲታቀቡ ማድረግ፣ ልጆች ክትባት የሚገባቸውን ክትባት እንዲያገኙ ማግኘት። ክትባት ያላገኙ ልጆች ለዚህ ነገር በጣም የተጋለጡ ናቸው። ለዚህ ክትባት እንዲያገኙ ማድረግ ነው። ሕክምናው ቀላል ነው። ሕክምናው የሚጀምረው ችግሩን ከመለየት ነው። ትልቁ ነጥብ ይሄ ነው። ችግሩን መለየት ማወቅ። ከዛ በኋላ የጆሮ ኢንፌክሽን መሆኑን አንድ የጤና ባለሙያ ካረጋገጠ በኋላ የሚሰጣቸው ወይም ደግሞ በየትኛውም ሁኔታ የሚመከረው አሞክሳሲሊን የምንለው የጸረ ባክቴሪያ መድኃኒት ወይም አንቲባዮቲክ ያንን በእድሜያቸው ለአስር ቀን በእድሜያቸውና በኪሏቸው መሰረት ለአስር ቀን መድኃኒቱን መስጠት ነው። በዚህ ሁኔታ ብዙዎቹ ሪዞልቭ ያደርጋሉ። በነገራችን ላይ በአጠቃላይ የጆሮ ኢንፌክሽን በመድኃኒት በአንቲባዮቲክ ከመታከሙም ውጪ በራሱ በከፍተኛ በብዛት ቁጥር ያለው ወይም ደግሞ ብዙዎቹ የጆሮ ኢንፌክሽኖች በራሳቸው ይቆማሉ። ጥቂት የሆኑት ናቸው መድኃኒት የሚያስፈልጋቸው። ብዙ ጊዜ ወደ ጤና ተቋምም የሚመጡት ችግሩ መድኃኒት የሚያስፈልገው ነው። ያ ካልሆነ ምንድን ነው የሚሆነው? በመጀመሪያው አንድ ቀን ለቀን ቤት ውስጥ በቀላሉ ሊቆም ይችላል። እዛ እኔ ቤተሰብም ወደ ጤና ተቋም አያመጣቸውም። ችግሩም ወደዛ ስለማይገፋቸው በራሱ ይቆማል። የሕክምናውም የሚመክረው ብዙዎቹ በራሳቸው ስለሚቆሙ ጥቂቶቹ ነው የሚያስፈልጋቸው ሕክምናው። የጆሮ ኢንፌክሽን የሚያሳስበው ሳይታከም ከቀረ ጠንቁ ብዙ ነው። ጠንቁ አለመስማት፣ አለመስማት አካል ጉዳተኝነትን ያመጣል፣ ዲሴቢሊቲ ያመጣል። ስለዚህ ዲሴቢሊቲ ደረጃ ከደረሰ አንድ ሰው በህክምናው በእኛ በጆሮ ህክምና ቋንቋ አንድ ሰው ከ31 ዴሲቤል በላይ የመስማት ችግር ካለበት ዲሴብሊንግ ነው የምንለው ወይም ደግሞ በአካል ጉዳተኝነት ደረጃ የሚጠቀስ የመስማት ችግር ማለት ነው። ይሄ ከደረሰ ህክምናው ቀላል አይደለም። መናገር የምፈልገው ነገር ይሄ ነገር ከመከሰቱ በፊት ባለው ቅርብ የጤና ተቋም አስፈላጊውን እነዚህ ቅድም የጠቀስናቸውን የጆሮ ኢንፌክሽን ምልክቶች ማህበረሰቡ ተረድቶ ወደ ህክምና ሄዶ ይህንን ማግኘት ነው። አለመስማት ብዙ ችግር ያመጣል። አለመስማት ሰዎች እንዳይማሩ ያደርጋል። ልጆች ቋንቋቸው እንዳያድግ ያደርጋል። ትምህርት በአግባቡ እንዳይማሩ ያደርጋል። ቢማሩም ውጤታማ አይሆኑም። ተምረውም አንድ ቦታ ከደረሱ ዲሴቢሊቲ የመስማት ችግር ካለ ስራ የማግኘት እድላቸው በጣም ዝቅተኛ ነው። ይሄ መጨረሻ ላይ ምንድነው የሚሆነው አገር ላይ አንድ አገር ላይ አንዲት አገር ላይ ጫና ኢኮኖሚ ጫና ነው የሚፈጥረው። ስለዚህ እነዚህ ነገሮች ሁሉ ከመምጣታቸው በፊት አርሊ ችግሩን መለየት መከላከል እና በአግባቡ እና በወቅቱ ማከም ነው የሚያስፈልገው። በቫይረስ ምክንያት ስለሚመጣ የጉበት በሽታ ማለትም ስለ ቫይራል ሄፒታይተስ ምን ያክል ያውቃሉ? ጉበት በልዩ ልዩ ቫይረሶች ሲጠቃ የጉበት መቆጣት ስለሚከሰት መደበኛ ስራው እንዳይሰራ ይታወቃል። ጉበት ለረጅም ዓመታት በዚህ መልክ ሲጎዳ ጠባሳ እየፈጠረ ሄዶ በመጨረሻም ስራውን በአግባቡ መስራት ያቅተዋል፣ ለሞትም ይዳርጋል። መተላለፊያ መንገዶቹ ምንድን ናቸው? ጥንቃቄ በጎደለው የወሲብ ግንኙነት፣ በቫይረሱ በተበከሉ ስለታማ ነገሮች አማካኝነት ወይም በደም ንክኪና ከእናት ወደ ልጅ በእርግዝናና በወሊድ ወቅት ተላለፋል። በጀርሞች አማካኝነት የሚመጣ የጉበት በሽታን እንዴት መከላከል ይቻላል? ከልቅና ጥንቃቄ ከጎደለው የወሲብ ግንኙነት በመታቀም ስለታማ ነገሮችን በጋራ ባለመጠቀም፣ ከደም ንክኪ በመቆጠብ፣ ኮንዶምን ሁልጊዜና በአግባቡ መጠቀም እንዲሁም መከላከያ ክትባቱን ህጻናትና ተጋላጭ የማህበረሰብ ክፍሎች እንዲወስዱት በማድረግ በተመሳሳይ ደግሞ ነፍሰ ጡር ሴቶችና የኤችአይቪ ቫይረስ በደማቸው ውስጥ የሚገኙ የማህበረሰብ ክፍሎች እነዚህን መንገዶች በመጠቀም በቫይረሱ ምክንያት ከሚመጣ ተጓዳኝ የጤና እክልና ሞት እራሳቸውን ሊከላከሉ ይገባል። በተጨማሪም በአፋጣኝ ምርመራን በማድረግ ቫይረሱ በደሞ ከተገኘ የጤና ባለሙያን በማማከር አስፈላጊውን የጤና ክትትል ወይም ሕክምና ያድርጉ። ጤና ሚኒስቴር።